እነዚህ ሳይቶቻችን ላይ ትልቅ ዲስካውንት ነው አዘጋጅተን እየሸጥን ያለ ነው። በፕሮግረስ መክፈል የሚፈልጉ ደንበኞቻችን የራሱ የሆነ የአከፋፈል ሲስተም አለው። ነዋሪው በሙሉ የሰው ልጅ የሚያስፈልጉትን ነገሮች በሙሉ አካትን ነው እየሰራን ያለ ነው ማለት ለአንዳንድ ዝግጅት ማዘጋጃ የሚሆኑ ቴራስ አለው፣ የልጆች መጫወቻ አለው፣ ሊፍቶች አሉት፣ አውቶማቲክ ጄኔሬተር አለው። በአጭር ጊዜ የምናስረክባቸው እና በረጅም ጊዜ የምናስረክባቸው ቤቶች አሉን ከ78 ካሬ እስከ 153 ካሬ ድረስ ያገኛሉ ማለት ነው። ከባለ1 እስከ ባለ3 መኝታ ቤቶች ማለት ነው። በቃ አሁን እዚኛው ላይ በፍሎር ሶስት ሰው ብቻ ነው የሚኖረው ማለት ነው። ደንበኞችን የቤት ባለቤት አድርጓል። የፈለጉትን የክፍያ አማራጮች መጠቀም ይችላሉ። የተወሰነ ቤቶች ብቻ ናቸው የቀሩት አሁን ላይ ጂፕላስ አስር ላይ ደርሰዋል ማለት ነው። በአንድ ዓመት ጊዜ ውስጥ ነው የምናስረክበው ማለት ነው። ሙሉ ፐርሰንት ለሚከፍሉ ደንበኞች 30 ፐርሰንት ቅናሽ አድርገን እነሱ 65 ፐርሰንቱን ብቻ ይከፍላሉ ማለት ነው። አንደኛው ኳሊቲ የምር ይህንም በሰዓቱ ማስረከብ ነው። አንዳንዱ ሳይቶች እንዲሁም ቀንም ብለው ነው የደረሱ ደንበኞች የግንባታ ሂደቱን እያዩ የሚከፍሉበት ወደ 15 ሱር የሚሆን የክፍያ ዘዴዎች አሉ። ያለምንም የዋጋ ጭማሪ ቤቱ ሲያልቅ መረከብ ይችላሉ ማለት ነው። እዚህ አካባቢ ላይ የተለያዩ የእምነት ተቋማት፣ የመንግስት ተቋማት፣ ትምህርት ቤቶች፣ ሆስፒታል ሮች የሚገኙበት ነው እና አሁን ላይ በጣም ተመራጭ ቦታ ነው ለመኖሪያ ማለት ነው። ከመኖሪያ ቤት በተጨማሪ ቴምየር ሪል ስቴት የንግድ መካከል ለብቻው ይገነባል እና ይሸጣል። ቢያከራዩት የሚያተርፉበት ነው፣ ቢኖሩበትም ደግሞ በቆንጆ ዋጋ ስለሆነ ያዘጋጀ ነው ይጠቀሙበት። ቆንጆ ነው ብዬ ያስባሉ። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ለመኖሪያ ምቹ በሆነችው አያት አካባቢ ላይ በካሬ 61 ሺህ ብር የተለያዩ የቤት አማራጮችን እያቀረበ የሚገኘውን ቴምየር ሪል ስቴት ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እያቀረቡ የሚገኙትን የቤት አማራጮች በአጠቃላይ ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ቅድመ ክፍያቸውን እና ሙሉ ክፍያቸውን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩን የባምላክ አበራ አብሪያች ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም እንደምናለ? ሰላም፣ እግዚአብሔር ይመስገን። እንግዲህ ቴምር ሪል ስቴት በየጊዜው አዲስ ነገሮች ብቅ እያልን ምን አዲስ ነገር አለ እያለ ለተመልካቾች እናደርሳለን። ዛሬም ደግሞ ያሉትን አዲስ ነገሮች ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስኪ እንድንተዋወቅ ስምህንና የስራ ድርሻህን። እሺ፣ እንኳን ደህና መጣሽ በድጋሚ ሀብታሙ እባላለሁ። የቴምር ሪል ስቴት የሴልስ ሱፐርቫይዘር ነኝ። እንግዲህ ድርጅታችን ቴምር ሪል ስቴት ይባላል። ያው ቴምር ሪል ስቴት የሚያውቀው ሰው አይኖርም ማለት ትንሽ ይከብዳል። አሁን ላይ ከተማው ላይ በጣም ታዋቂ የሆነ ሪልስቴት ቴምር ሪልስቴት ነው ማለት ነው። በጣም ጥሩ እንግዲህ፣ ይህን ያህል ካነሳን ለማያውቁትም እንዲሁም ደግሞ ለሚያውቁትም ለማስታወስ ያህል ቴምር ምን አይነት ስራዎችን የሚሰራ ድርጅት ነው፣ አሁን ላይ ምን እየሰራን የሚገኘው የሚለውን በተወሰነ መልኩ እናውሳና ዛሬ ስለመጣንበት ጉዳይ ደግሞ እንመለስበታለን። ቴምር ሪልስቴት ከዚህ በፊት ከስድስት በላይ ፕሮጀክቶችን ገንብቶ ደንበኞችን የቤት ባለቤት አድርጓል። የተለያዩ ቦታዎች ላይ አራት ኪሎ፣ ለቡ፣ እንዲሁም ደግሞ ላፍቶ አጠናተራ ተራ ወደ አያት አካባቢ እንደዚህ ገንብተን ሰርተን አስረክበናል ማለት ነው። አሁንም ደግሞ በቅርቡ የምናስረክባቸው ቤቶች አሉ እንደዚሁ ሽጠን የጨረስናቸው ማለት ነው። እነዚህ ኦልሬዲ የተረከቡ ቤቶች ናቸው። አሁን ላይ እየተሰሩ ያሉት የተለያዩ ቦታዎች ላይ ግንባታ ላይ ያሉ ቤቶች አሉ ከግራውንድ እስከ ኦልሞስት ስትራክቸራቸው ያለቁ ቤቶች ድረስ ማለት ነው። እየሸጠን ያለ ነው። ከባለ አንድ እስከ ባለሶስት መኝታ ቤቶች የተለያዩ ቦታዎች ላይ እየሸጠን እንገኛለን። በዋናነት ቦታዎችን ለመጥቀስ ያክል ፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ፣ እንዲሁም ደግሞ አያት፣ አያት ሎሚ አድጋ፣ አያት ፈረስ ቤት፣ በተጨማሪም ደግሞ ሌላ ደግሞ በቅርብ የምናስረክበው ኢትዮ አሊያንስ ፍሬንስ የሚባለው ወይም ደግሞ ፒያሳ አካባቢ ማለት ነው። እዛ ጋም በቅርብ የምናስረክበው ሳይት ነው። ሌሎቹ ደግሞ ያው በግንባታ ላይ ወይም ደግሞ በቅርብ ለሽያጭ ያወጣናቸው አዋሬ እና እንዲሁም ደግሞ ሳር ቤት ቫቲካን ኤምባሲ አካባቢ ላይ ወረድ ብሎ እዛ አካባቢ ያለን ማለት ነው። በተጨማሪም አሁን ላይ አዳዲስ የወጡ ሳይቶች አሉ ለሽያጭ ከቆንጆ ኦፈሮች ጋር ማለት ነው። እነዚም ሳይቶች ደግሞ አዋሬ እና እንዲሁም ደግሞ ሳር ቤት ቫቲካን ኤምባሲ አካባቢ ላይ ማለት ነው። አዳዲስ ሳይቶች አውጥተናል። ምናልባት እዚህ ቦታ ላይ ከታች ጀምሮ ፍሎር የሚፈልጉ ደንበኞች ከታች ጀምሮ ማግኘት ይችላሉ ማለት ነው። በቅርብ የወጣ ስለሆነ እዛ ጋውን ከአቧሪ ላይ ከባለ አንድ እስከ ባለሶስት መኝታ ቤቶች በተለያየ ካሬ አማራጮች አለ ማለት ነው። እንዲሁም ደግሞ ሳር ቤት ቫቲካን አካባቢ ደግሞ ባለ ሁለትና ባለሶስት መኝታ ቤቶች ናቸው። እነዚህ ሳይቶቻችን ላይ ትልቅ ዲስካውንት ነው አዘጋጅተን እየሸጥን ያለ ነው ማለት ነው እና እነዚህም ዲስካውንቶች ደግሞ ሙሉ ፐርሰንት ለሚከፍሉ ደንበኞች ቅናሽ አድርገን እነሱ 65 ፐርሰንቱን ብቻ ይከፍላሉ ማለት ነው። 35 ፐርሰንት ቅናሽ ስናደርግላቸው ለምሳሌ ሙሉ ፐርሰንቱ ሲከፍሉ ሚኒመም ከአምስት ነጥብ ስምንት ሚሊዮን ብር አጠቃላይ ክፍያ ጀምሮ ማግኘት ይችላሉ ማለት ነው። ይህ የት ነው? ሳርቤት ቫቲካን ኤምባሲ አካባቢ ላይ ማለት ነው። ሙሉ ክፍያ ከአምስት ነጥብ ስምንት ሚሊዮን ብር ጀምሮ ማለት ነው። አዋሪ ላይም ደግሞ ጀስት እንደዚሁ ከአምስት ነጥብ አራት ሚሊዮን ብር ጀምሮ ማግኘት ይችላሉ ማለት ነው። ይሄ በአንድ ጊዜ ለሚከፍሉ ደንበኞቻችን ማለት ነው። እና ከዚህ ውጭ ደግሞ ምናልባት በፕሮግረስ መክፈል የሚፈልጉ ደንበኞቻችን፣ የራሱ የሆነ የአከፋፈል ሲስተም አለው በፕሮግረስ የተቀመጠ ማለት ነው። ደንበኞች የግንባታ ሂደቱን እያዩ የሚከፍሉበት ወደ 15 ዙር የሚሆን የክፍያ አማራጮች ወይም ደግሞ የክፍያ ዘዴዎች አሉ ማለት ነው። እና የፈለጉትን የክፍያ አማራጮች መጠቀም ይችላሉ። ሙሉ ለሚከፍል ደንበኛ እንዳልነው 35 ፐርሰንት ቅናሽ አድርገን መሸጥ እንችላለን ማለት ነው። በጣም ጥሩ። ሰዎች ወይም መጥተው የቤት አማራጮችን ቢፈልጉ ከስንት ካሬ ጀምሮ ነው ማግኘት የሚችሉት አሁን እኛ ጋ? እሺ፣ በሁለት እንክፈለው እና ምናልባት በአጭር ጊዜ የምናስረክባቸው እና በረጅም ጊዜ የምናስረክባቸው ቤቶች አሉን። አሁን በቅርብ ያወጣናቸው ሳይቶች አዋሬ እና እንዲሁም ደግሞ እዚህ ቫቲካን ኤምባሲ ጋር ወይም ደግሞ ሳርቤት አካባቢ ቫቲካን ኤምባሲ ጋር ያሉት እነሱ ከሰባ ስምንት ካሬ እንደ አጠቃላይ የሁለቱን አንድላ ያርግ ስነግረሽ ከሰባ ስምንት ካሬ እስከ መቶ አምሳ ሶስት ካሬ ድረስ ያገኛሉ ማለት ነው። ከባለ አንድ እስከ ባለ ሶስት መኝታ ቤቶች ማለት ነው። የካሬ አማራጮች አሉን፣ እነዚህ ማግኘት ይችላሉ። ሌላው ደግሞ በአጭር ጊዜ የምናስረክባቸው ቤቶች በአንድ ዓመትና በአንድ ዓመት ከስድስት ወር ጊዜ ውስጥ የምናስረክባቸው ቤቶች ናቸው። እነሱም ደግሞ አያት ሎሚያድና እንዲሁም ደግሞ አያት ፈረስ ቤት ጋር የሚገኙት ሳይቶቻችን ናቸው ማለት ነው። ምናልባት የተወሰኑት ሶኮች ናቸው ያሉት አሁን እዛ ላይ አሁን ላይ አቬሌብል የሆኑት ከ108 ካሬ ጀምሮ እስከ 137 ካሬ ባለው ሬንጅ ውስጥ ባለ ሶስት መኝታ ቤቶች አሉ ማለት ነው። እነዚህም ሳይቶች ላይ ደግሞ ምናልባት መቶ ፐርሰንት ለሚከፍል ደንበኛ ታላቅ ቅናሽ አድርገንላቸዋል ማለት ነው የዚህም 35 ፐርሰንት ቅናሽ አድርገንበታል። ያ ማለት 65 ፐርሰንቱን በአንድ ጊዜ ከፍለው ያለምንም የዋጋ ጭማሪ ምንም አይነት ጭማሪ ሳይኖርባቸው ቤቱ ሲያልቅ መረከብ ይችላሉ ማለት ነው። እንደ አጠቃላይ ስናየው ከ6.6 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። ባለ ሶስት መኝታ ቤት ማለት ነው። እንግዲህ እስካሁን እያነሳናቸው የመጣናቸው የቤት አማራጮችን ነው። ምናልባት ቴምረር ልስቴት ከቤት አማራጮች በተጨማሪ የንግድ ሱቆችን ሲያቀርባሉ። መልካም ው። ምናልባት አዎ፣ እኔም አላነሳሁትም። ከመኖሪያ ቤት በተጨማሪ ቴምረር ልስቴት የንግድ ሱቆችን ወይም ደግሞ የንግድ ሞሎችን ለብቻቸው የሚገነቡ የንግድ መካከል ለብቻው ይገነባል እና ይሸጣል። እስካሁን ድረስ ፒያሳ ላይ ገንብተን እየሸጥን ነበርና በጣም በቆንጆ ዋጋ ነበር ያቀረብነው። አሁን ላይ ግን ፒያሳ ላይ በጣም የተወሰኑ ሱቆች ናቸው የቀሩን። ግራውንድ ላይ በሰባት ሚሊዮን ብር ማግኘት ይችላሉ፣ ሙሉ ክፍያው ማለት ነው። ሙሉ ክፍያው ሰባት ሚሊዮን ነው፣ ግን ቅድመ ክፍያ ደግሞ ከሁለት ነጥብ ስምንት ሚሊዮን ብር ጀምሮ የቀሩት ሱቆች ላይ እነዚህ ማግኘት ይችላሉ ማለት ነው። ቅድመ ክፍያው ሌላው ደግሞ በፕሮግረስ የሚከፍሉት ነው። ሌላው አዲስ ይዘን ነው የመጣ ነው። ገላን ኮንዶሚኒየም ጋር እዛ ጋር አዲስ ሞል፣ ግዙፍ የንግድ ማዕከል እየገነባን እንገኛለን ሙሉ የንግድ ማዕከል ብቻ ነው ምንም የመኖሪያ ቤት አፓርትመንት ሚክስድ ያልሆነ ማለት ነው እና እዛ ጋር ደግሞ እንደ አጠቃላይ ሙሉ ክፍያው ከሁለት ነጥብ አምስት ሚሊዮን ብር ጀምሮ ማግኘት ይችላሉ ማለት ነው። ቅድመ ክፍያው ደግሞ አምስት መቶ ሺ ብር ነው። ቀሪው ደግሞ በፕሮግረስ እያዩ በሁለት ዓመት ጊዜ ውስጥ ከፍለው የሚጨርሱት የንግድ ሱቅ ነው ማለት ነው እና እዚህ ቦታ ላይ የሚፈልጉ ደንበኞች ገላን ላይ እነዚህን አማራጮች አቅርበናል። በጣም ጥሩ እንግዲህ፣ እኛ ለተመልካቾቻችን ልናደርስ የመጣ ነው። ቴመር ሪል ስቴት የተለያዩ የቤት አማራጮችን በተለያዩ ቦታ ላይ ያቀርባል። ዛሬ ግን ፕሮግረሳቸው ከፍ ያለ በአጭር ጊዜ ውስጥ የሚረከቡ ሳይቶቻችሁን እጃችሁ ከምን ለማለት እና ቦታ ላይም ደርሰን ደግሞ ምን ይመስላል የሚለውን ለተመልካች ለማድረስ ነው። እና ምናልባት ፕሮግረሳቸው በአጭር ጊዜ ውስጥ የምታስረክቡት ሳይቶቻቸው የሚገኙት ስፔሲፊኬት ነው፣ እንዲሁም ደግሞ ሄደንም ለማየት እንዲመቸል እሱን ግልጽ እናድርግ። ምናልባት በአጭር ጊዜ የምናስረክባቸው የአያቱን ጠቀስኩ እንጂ ኦልሬዲ ፕሮግረሳቸው ያለቁ ቤቶች ለምሳሌ ሃይሌ ጋርመንት፣ እዛ ጋር ባለሶስት መኝታ ቤቶች ማግኘት ይችላሉ ደንበኞች እዛም የተወሰኑ ቤቶች ናቸው ይቀሩ ሌላ ደግሞ ኢትዮ አላንስ ፍሬንስ ጋር ማለት ነው እዛም ባለሶስት መኝታ በጣም ትንሽ ቤቶች ናቸው ያሉት እና እነዚህ በአጭር ጊዜ የምናስረክባቸው ናቸው ግን ለማሳየት ያክል ዛሬ የአያት አካባቢ ላይ ያሉትን ሳይቶች ለደንበኞቻችን ብናሳያቸው የተሻለ ነው ብዬ አስባለሁ በጣም ጥሩ ስለዚህ ወደዛ እናቅና መልካም ደስ ይለኛል እሺ እንግዲህ ቴምር እያስገነባ ከሚገኘው አንዱ ሳይታችሁ አካባቢ ላይ ነው የምንገኘው። ለተመልካች ግልጽ እንዲሆን አሁን ያለንበት አካባቢ የት ነው የሚለውን እናንሳና ወደ ሳይቱ ደግሞ ጠጋ ብለን ያለውን ነገር እንጨርሳለን። መልካም እሺ። አሁን የምንገኘው አያት አካባቢ ነው፣ ለመኖሪያ እጅግ ምቹ የሆነው መንደር ላይ ማለት ነው። አሁን ብዙ ሰዎች ለመኖሪያ እየመረጡት ያለው መንደር አያት ነው ማለት ነው እና በጣም ቆንጆ ሰፈር ነው ማለት ነው። እና እዚህ አካባቢ ላይ የተለያዩ የእምነት ተቋማት፣ የመንግስት ተቋማት እንዲሁም ደግሞ ትምህርት ቤቶች፣ ሆስፒታሎች የሚገኙበት ነው እና እዚህ አካባቢ ላይ እንግዲህ አሁን ላይ በጣም ተመራጭ ቦታ ነው ለመኖሪያ ማለት ነው። እና ቅድም እንደነገርኩሽ ምናልባት ኦፊስ ላይ አሁን ላይ በማለቅ ላይ ያሉ አፓርትመንት ቤቶቻችን መካከል አንደኛው አሁን የምንገኝበት አቻንቴ ሳይት ይባላል። ፊት ለፊታችን ነው የተወሰነ ቤቶች ብቻ ናቸው የቀሩት። አሁን ላይ ጂ ፕላስ አስር ላይ ደርሰዋል ማለት ነው። በአንድ አመት ጊዜ ውስጥ ነው የምናስረክበው ማለት ነው። ሁለት አይነት አከፋፈል ሲስተም አለው መደበኛ የአከፋፈል ሲስተም አለው። ሌላው ደግሞ ቅናሽ ያደረግንበት ማለት ነው። መደበኛው የአከፋፈል ሲስተም የመጀመሪያ ክፍያው ከከፈሉ በኋላ ቀሪውን ደግሞ በፕሮግረስ ቀስ እያሉ በአንድ አመት ጊዜ ውስጥ ከፍለው የሚጨርሱት ይሆናል ማለት ነው። ሌላኛው ደግሞ በዲስካውንት ያደረግነው ነው። ለምሳሌ 65 የሚከፍሉ ደንበኞች እዚህ ሳይት ላይ ፐርሰንቱን ከከፈሉ 35%ቱን ኦፍ እናደርግላቸዋለን ወይም ደግሞ ዲስካውንት እናደርገዋለን ማለት ነው። 35ቱ መክፈል አይጠበቅባቸውም ማለት ነው። እንዳጠቃላይ አሁን እዚህኛው ላይ ያው በፍሎር ሶስት ሰው ብቻ ነው የሚኖረው ማለት ነው። ጂ ማለት ነው ጂ ፕላስ ነው። ኦልሞስት ጨርሰናል። በጣም ጥሩ እንግዲህ ጥሩ አካባቢ ላይ ያለ ይመስለኛል። ብዙዎችም ደግሞ ለመኖር የሚመርጡት አካባቢ ይመስለኛል እና ምናልባት እዚህ አፓርትመንት ላይ ሰዎች ምን ምን ፋሲሊቲዎችን ማግኘት ይችላሉ የሚለውን ብናነሳ። መልካም እንግዲህ የመጀመሪያው ሳይቱን እንደምታዩ ነው፣ እዚህ ደረጃ ላይ ደርሰዋል። ምን ምን ያካትታል ያልሽን ጥያቄ እዚህ ውስጥ ለምሳሌ ነዋሪው በሙሉ የሰው ልጅ የሚያስፈልጉትን ነገሮች በሙሉ አካትን ነው እየሰራን ያለ ነው ማለት ነው እና ቴራስ፣ ለአንዳንድ ዝግጅት ማዘጋጃ የሚሆኑ ቴራስ አለው። የልጆች መጫወቻ አለው። ሊፍቶች አሉት። አውቶማቲክ ጄኔሬተር አለው። ሰው ሁሉንም ነገር አሟልተን ነው እየሰራን ያለነው ማለት ነው። በጣም ጥሩ። እዚህ ላይ አሁን ግልጽ ለማድረግ ያህል ሰዎች ከባለ ስንት መኝታ ነው ማግኘት የሚችሉት እንዲሁም ደግሞ የዚህ ላይ የሚያገኙት የዋጋ መጠንስ ምን ይመስላል የሚለውም ያው ቢሮ ላይ ብናነሳውም ግልጽ አድርገን እንለፍ ብዬ ነው። እንደ አጠቃላይ ምናልባት ይሄኛው አንደኛው ሳይታችን ነው፣ አሁን ያለንበት አንደኛው ሳይት ነው። አንደኛው ደግሞ አያት ፈረስ ቤት ጋር አለ። ሁለቱንም አጠቃላይ እንደ አጠቃላይ ከስድስት ነጥብ ስድስት ሚሊየን ብር ጀምሮ ባለ ሶስት መኝታ ናቸው። ከስድስት ነጥብ ስድስት ሚሊየን ብር ጀምሮ ሙሉ ክፍያቸው ያ ማለት ስልሳ አምስት ፐርሰንት ለሚከፍሉ ደንበኞች ማለት ነው። ስለዚህ ከስድስት ነጥብ ስድስት ሚሊየን ብር ጀምሮ ማግኘት ይችላሉ ማለት ነው። ያኛው አያት ፈረስ ቤት ጋ ያለው በአንድ ዓመት ከስድስት ወር ጊዜ ውስጥ የምናስረክበው። በጣም ጥሩ ቴምር መጥተው እንዲመርጧችሁ ወይንም ደግሞ ያሉትን የቤት አማራጮች እንዲገዙ የሚያደርጋችሁ እንደ ድርጅት ኳሊቲያችሁ ማንሳት ብንችል መልካም ምናልባት ያው ቴምር ሪል ስቴት ዋነኛ ኳሊቲው ምንድን ነው ደንበኞች ቤታቸውን ከገዙ በኋላ ምንድን ነው በሰዓቱ መረከብ ይፈልጋሉ አንደኛው ኳሊቲው የቴምር ይህንን በሰዓቱ ማስረከብ ነው አንዳንዱ ሳይቶች እንዲሁም ቀንም ብለው ነው የደረሱት ሌላኛው ኳሊቲው ደግሞ ትልቅ ዲስካውንት ነው ትላልቅ ዲስካውንቶች በማዘጋጀት ቴምር ሪል ስቴት ይታወቃል ሶስተኛው ደግሞ ኳሊቲው ምንድን ነው በተመጣጣኝ ዋጋ ነው ለደንበኞች ቤቶችን የሚያቀርበው ማለት ነው በተመጣጣኝ ዋጋ ነው ብዙ ሰዎች አፎርድ የሚያደርጉትን ነው የሚያቀርበው ማለት ነው። እነዚህ ዋናዎቹ ነገሮች ናቸው ማለት ነው። በጣም ጥሩ ሰዎች፣ እነዚህን የቤት አማራጮች እንዲሁም ደግሞ ቢሮ ላይ ያነሳናቸውን የንግድ ሱቆች እናንተ ጋር መጥተው መግዛት ቢፈልጉ በምን አይነት መልኩ ነው መግዛት የሚችሉት? መልካም፣ እኛም ማግኘት የሚችሉ ደንበኞች የምናስቀምጠው ስልክ አለ። በዛ ስልክ ደውለው ከኛ ጋር ማግኘት ወይም ደግሞ ወደ ኦፊስ መምጣት ይችላሉ። ሳይቶቹንም መጎብኘት ይችላሉ ማለት ነው። በተጨማሪም ደግሞ ዋትሳፕ ላይም ውጭ ሀገር ያሉ ደንበኞችም ካሉ ዋትሳፕ ላይም ኮሚኒኬት ማድረግ እንችላለን ማለት ነው። እንግዲህ እዚህ ሳይት ላይ የተወሰኑ ቤቶች ስለሆኑ ይቀሩም እንዳያመልጣቸው ልላቸው ፈልጋለው። ከዛ ውጭ ደግሞ ሌሎች ሳይቶችም የሚፈልጉ ከሆነም ደግሞ እንደዚሁ ከግራውንድ ጀምሮ እየሰራ ናቸው ያሉ ከቆንጆ ዲስካውንት ጋር ያሉን ሳይቶች ስላሉ እነዛንም ኦፈሮች መጠቀም ይችላሉ ማለት ነው። በጣም ጥሩ ጥሩ የሆነ ማብራሪያዎችን ነበረ ከቢሮ እስከ ሳይት ድረስ ስትሰጠኝ ነበረው። ምናልባት የቀረ ነገር ካለ ወይንም ደግሞ ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥ። መልካም ሌላቸው የምፈልገው ነገር ወይም የምጨምረው ነገር ምንድን ነው። አብዛኛውን ነገር ብዩ አለው። ምናልባት ደንበኞች ይህንን እድል መጠቀም አለባቸው ብዬ እኔ እመክራቸዋለሁ። በጣም ትልቅ ዲስካውንት ነው፣ 35 ፐርሰንት ቅናሽ ማለት በጣም ትልቅ ዲስካውንት ነው እና ቢያከራዩት የሚያተርፉበት ነው። ቢኖሩበትም ደግሞ በጣም በቆንጆ ዋጋ ስለሆነ ያዘጋጀ ነው ይጠቀሙበት። ቆንጆ ነው ብዬ ያስባሉ። በጣም ጥሩ ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። ቴንክ ዩ። አመሰግናለሁ። እኔም ክብራትና ክብራን ተመልካቾቻችን፣ በዛሬው ዝግጅታችን ቴምድ ፕሮፐርቲስ ጋር ተገኝተን አያት አካባቢ እያስገነባቸው የሚገኙትን የተለያዩ የቤት አማራጮች ምን እንደሚመስሉ ወደ እናንተ አድርሰናችሁ ነበረ። እነዚህ የቤት አማራጮች ግንባታቸው 85 ፐርሰንት የደረሱ ሲሆን እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።